ህዝቤት ተገኘ ገዳመ ቆሮንጦስ በመግባት ምንኩስናን ባረከ። በሰላሳ 33 ዓመተ ምሕረት የወንጀለኞች መቅጫ በነበረው መስቀል በክፉዎች አይሁድ ተሰቀለ፣ መስቀሉንም ቀደሰ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ቅዱስ መስቀል ብዙ ድንቅ ድንቅ ታምራትን ያደርግ ስለነበር ክፉዎች አይሁድ ቀበሩት። በላዩም ላይ ለሦስት መቶ ዓመት ገደማ ቆሻሻ ይጥሉበት ስለነበር ታላቅ ተራራን ሰራ። ከ300 ዓመት በኋላ ንጉሥ ቆስጠንጢኖስ በሮም እና በግሪክ ነቅሰዊ ክርስቲያኖችን ለማጥፋት ቆርጠው የተነሱትን ድዮቅልጥያኖስን እና መክስሚያኖስን ለመቅጠም እንዲሁም ተነሳ። በዚህም አስፈሪና ከባድ በሆነ ጦርነት ውስጥ ደግሞም መጽናኛ የሚሆን ህልምን አየ። ህልሞም የመስቀል ምልክትን የያዘ መልአክ የመስቀሉ ለንጉሱ እያሳየ በዝህ ትእምርተ መስቀል ትመው ጸረከ፣ በዚህ ምልክት ጠላቶችን ድል ንሳ የሚል ነበር። ከዚህም በኋላ ንጉሥ ጠላቶችን ድል ለማድረግ ህዝቡን ለማዳን ከእግዚአብሔር የተሰጠው ምልክት እንደሆነ ተገነዘበ። ለሚፈሩ ምልክትን ሰጣቸው እንዳለ ቅዱስ ዳዊት ማነህ ግሳማ፣ ለወታደሮቹ በጦራቸው በጋሻቸው፣ በሰንደቅ ዓላማቸው ላይ የመስቀል ምልክት እንዲያደርጉ ዘዝ። ከዚያም ወደ ጦር ሜዳ እንዲወጡ ትእዛዝን ስጥ። ንጉሥ ቆስጠንጢኖስ ከሰራዊቱ ጋር በመሆን ጠራው ጦርነቱን ድል አደረገ። ከዚህም በኋላ በ327 ዓ ም ገደማ የንጉሥ ቆስጠንጢኖስ እናት ንግሥትን ሌኒ ለእግዚአብሔር በተሳለችው ስለት መሰረት ወደ ኢየሩሳሌም ሂዳ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀልን ለመፈለግ አብያተ ክርስቲያናትን ለማነጽ ወደ ኢየሩሳሌም ለመሄድ ልጇ ቅዱስ ቆንስጠንጢኖስን ጠየቀችው። ልጅ ቆስጣንጢኖስ፣ አሁን አንተ የሮም ገዥ ሆነሃል። እኔም ደግሞ የጌታዬን መስቀል ለመፈለግ ወደ ኢየሩሳሌም ለመሄድ ልቤ በእጅጉ ይፈልጋል፣ ሁሌም ይመኛል። አሁን አንተ ብትፈቅድልኝ ልሂድ። እናቲ ሆይ እውነት ብለሻል፣ መልካምም ነው በመንገድሽ ሁሉ እግዚአብሔር ይከተልሽ። ግዛማ እናቴ የምትመርጣቸውን አገልጋዮችና ለጉዟም የሚሆን አሰረገላዎች እንዲሁም ሰደቅ እንዲዘጋጅላት አድርግ። ከዚህም በኋላ ወደ ኢየሩሳሌም በመሄድ ጉዟን ፈለግ ጀመረች። መስቀሉ የተደበቀበት ቦታ የት ይሆን? በሉ ሂዱና ቦታውን የሚያውቅ ሰው በፍጥነት ፈልጋችሁ አንጡልኝ። የንግሥቲቱ አገልጋዮችም ከንግሥቲቱ ትእዛዝን ተቀብለው ፍለጋቸውን ጀመሩ። ከብዙ ድካምና ፍለጋ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን ቅዱስ መስቀል የት እንደሆነ የሚያውቅ አንድ ኪራኮስ የተባለ አረጋዊ ሽማግሌን አገኙ። ይዘውም ወደ ንግሥት ዕሌኒ አቀረቡት። ሻመት ይንገሱ ጌታችን መድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀል የተደበቀበትን ቦታ የሚያውቅ አንድ ኪራቆስ የተባለ ሽማግሌ ከደጅ ቆሟል። ፍቃዱ ወ ከሆነ ላስገባው። ንግሥት ሆይ በፍጥነት ይዛችሁልኝ ኑ። ንግሥት ወይ ይንገሱቻ መት የዓለም ሕዝብ ሁሉ ይውደቁ ከግሮት። ንግሥት ወይ እስኪ ስለጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል የምታውቀውን ንገረኝ። ንግሥቶይ ስለሚሉት ነገር እኔ ፈጽሞ አላውቅም። የንግሥቲቱ አገልጋዮች ከንግሥቲቱ ትእዛዝን ተቀብለው ለኪራኮስ የሚለብሰውን ልብስ አለበሱት። ጨውም የበዛበት ምግብ እንዲመገብ አደረጉት። በውሃ ጥምም አሰቃዩት። አሁንስ ስለጌታችንና አምላካችን! መድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል የምታውቀውልት ትነግረኝ ትወዳለህን? ንግሥት ሆይ፣ የጥንት አባቶች ሲያወሩ እንደሰማሁት ከወዲህ ማዶ ሶስት የቆሻሻ ክምር ተራራ በአንዱ ነው። ንግሥት ሆይ ምን ይገኛዋል ነው። በሉ ለዚህ አረጋዊ የሚጠጣውን ስጡት፣ የሚሻውንም ሁሉ ፈጽሙለት። በፍጥነት ወደ ቦታ ሁኒ መሰረት ለኪራኮስ የሚጠጣውን ሰጡት፣ ወደ ተራራውም ጉዞ ጀመሩ፣ ወደ ቦታውም ደረሱ። ንግሥት ሆይ፣ ደመራን አስደምሪ፣ በውስጡም ዕጣን ጨምሪበት። የዕጣኑን ጭስ የጌታችን የመዳኔታችን የኢየሱስ ክርስቶስ ቅዱስ መስቀል ያለበትን ቦታ ያመለክትሻል። ንግሥት ሆይ ዕጣን ምጣድ ጨምሩበት። የዕጣኑ ጭስ የሚያመለክተው ተራራም በፍጥነት ይቆፈር። ለህዝቡም የምስራችን እወጁዋዋ። ዳር ሰማ አሰማ፣ የሰማሁም ዳር ሰማ አሰማ። ዛሬ ንግስታችን ንግስት እንደኒ በከተማችን በደሴ ከተማ የደመራ በዓል ስራ ወጀት ከመረከቱ ተሳታፊ ሆኑ። መስከረም 16 ንግሥት እሌኒ ደመራን አስደመረች። በዕጣኑም ጢስ አማካኝነት የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል የተደበቀበትን ቦታ አወቀች። በማግስቱ መስከረም 17 ቁፋሮ ተጀምሮ ለብዙ ዘመናት ቆሻሻ ሲጣልበት ነበርና ቁፋሮ ስድስት ወር ፈጀበት። መጋቢት አስር ቀንም የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል ከተደበቀበት ስፍራ ወጣ። ሶስት መስቀሎች ናቸው። ሁለቱ ፈያታዊ ዘየማንና ዘጸጋ ሲሆን ሦስተኛውም የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል ነው። ይህ እንዴት እንደሆነ አወቁ ብሎ ተቆፍሮ ሲወጣ ዓለም በብርሃን ሞላ። በአስራ አምስተኛው ክፍለ ዘመን በአጼ ዳዊት ዘመን የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል አሁን ወደ ሚሻ እንደሆነ